ሰላም ልጆች፣ ዛሬም እንደተለመደው በአዲስ የመጽሐፍ ቅዱስ ታሪክ ተረክም ተመልሰናል። እስከ ፕሮግራማችን ፍጻሜ አብራቸውን ቆዩ። ሎጥ እና ሚስቱ ከፍርድ መሸሻቸው። ሎጥ በሰዶም በሀብቷ፣ በውበቷና በብልጽግናዋ የምትታወቅ ነገር ግን በጥልቅ ክፋቷ የምትታወቅ ከተማ ነበረች። ሎጥ ጻድቅ ሰው ቢሆንም በኃጢአት ተከቧል። አጎቱ አብርሃም የሚኖርበትን ምርጫ ሰጠው። ሎጥም ምን ያህል መንፈሳዊ አደገኛ እንደሆነ ሳያውቅ የሰዶምን ለም ሜዳ መረጠ። እግዚአብሔር በሰዶምና በገሞራ ያለውን ክፉ ነገር አይቶ የፍርድ ጊዜ እንደደረሰ ወሰነ። ነገር ግን በአብርሃም ታማኝ ጸሎቶች ምክንያት እግዚአብሔር ሎጥን እና ቤተሰቡን ከሚመጣው ጥፋት ለማዳን መረጠ። የመላእክት ጉብኝት። አንድ ቀን ምሽት ላይ ሁለት መላእክት በሰው አምሳል ወደ ሰዶም ደረሱ። ሎጥም በከተማይቱ በር ሲያያቸው ተቀበላቸውና በቤቱ እንዲቆዩ አዘዘ። ምግብ አዘጋጅቶ መጠለያ ያቀረበላቸው። በዚያ ምሽት ግን የከተማው ሰዎች የሎጥን ቤት ከበው እንግዶቹን እንዲሰጣቸው ጠየቁት። መላእክቱ ሕዝቡን በጭፍን መታውና እውነተኛ ዓላማቸውን ገለጹ። ሎጥን አሉት፣ እግዚአብሔር በዚህች ከተማ ሰዎች ላይ የሚሰማው ጩኸት እጅግ ታላቅ ነውና እናጠፋት ዘንድ ልኮናልና ፈጥነህ ሚስትህና በዚህ ያሉትን ሁለቱ ሴቶች ልጆችን ውሰድ፣ አለዚያ ከተማይቱ በተቀጡ ጊዜ ትጠፋለህ። በዚያን ጊዜም ሎጥ አመነታ። እግዚአብሔርም ስለ ራራላቸው መላእክቱ እርሱም ሚስቱንና ሴቶች ልጆቹን በእጁ ያዙ ከከተማዪቱም አወጣቸው። ትዕዛዙ ወደ ኋላ አትመልከት። ጎህ ሲቀድ መላእክቱ ጥብቅ ማስጠንቀቂያ ሰጡ። ለነፍሳችሁ ሽሽ ወደ ኋላ አትመልከቱ እና በሜዳው ውስጥ የትኛውን ቦታ ላይ እንዳትቆሙ ወደ ተራራዎች ሽሹ አለበለዚያ ትወሰዳላችሁ። ሎጥ በአቅራቢያው ወደምትገኝ ዘዋር ወደምትባል ትንሽ ከተማ እንዲሄድ ለመነ። መላእክቱም ተስማሙ። ከዚያም ልክ ቤተሰቡ ደህንነት ላይ እንደደረሰ ሰማይ በእሳት እና በዲን ተከፈተ ከሰማይ ይዘነብ የሰዶምና የገሞራ ከተሞችና በውስጣቸው የሚኖሩ ሁሉ ወድመዋል በጣም አስፈሪ ትዕይንት ነበር እሳት እና ጭስ እንደ እቶን የሚወጣ ነገር ግን በማምለጣቸው መካከል የሎጥ ሚስት ወደኋላ ተመለከተች በጨረፍታ ብቻ አልነበረም የናፍቆት እይታ ነበር ልቧ አሁንም ትተውት ከነበረው ሕይወት ምቾት እና ዓለም ጋር የተሳሰረ ነበር በዚያን ጊዜ እሷ ወደ ጨው ምሰሱነት ተቀየረች፣ ግልጽ ያልሆነ የመታዘዝ ምልክትና እግዚአብሔር እንድንሄድ በሚጠራን ሕይወት ላይ ስንጣበቅ ምን እንደሚፈጠር ማሳሰቢያ ሆነች። የሎጥ ጉዞ በኋላ ሎጥና እና ሁለቱ ሴት ልጆቹ ወደ ዘዋር ቀጠሉ፣ ነገር ግን ፍርሃት በመጨረሻ ከሰዎች ርቀው ወደ ተራራው አስገባቸው። ከዚያ በኋላ ያለው የሎጥ ታሪክ የጀዘንና የመዳን ታሪክ ይሆናል። ሚስቱ ሄዳለች እና ሴት ልጆቹ አለም እንዳበቃች በማሰብ ሰዶም በነርሱ ላይ ያመጣቸውን ጉዳት የሚያሳይ አስከፊ ውሳኔ አደረጉ። ከታሪኩ መንፈሳዊ ትምህርቶች መታዘዝ ያድናል። የእግዚአብሔር ትእዛዛት ህግጋት ብቻ አይደሉም፣ ጥበቃዎች ናቸው። የሎጥ ሕይወት የተረፈው በመጨረሻ ስለታዘዘ ነው። ግማሽ መታዘዝ አለመታዘዝ ነው። የሎጥ ሚስት የእግዚአብሔርን መመሪያ ተከትላለች፣ ግን ሙሉ በሙሉ አልሆነችም። ማቅማማቷ ሁሉም ነገር አስከፍሏታል። ወደ ኋላ አትመልከት። እግዚአብሔር ከኃጣት ወይም ከጨለማ ሲመራን በናፍቆት ወደ ኋላ መመልከት የለብንም። ነፍሳችን እንድትኖር አንዳንድ ነገሮች ወደ ኋላ መተው አለባቸው። እግዚአብሔር መሐሪ ነው። ሎጥ ባመነታ ጊዜ እንኳ እግዚአብሔር እጁን ያዘ፣ እንዲጠፋ አልተውም፤ በምህረትና በፍቅር ሳቦ። ልጆች፣ ለዛሬ የያዝነው የመጽሐፍ ቅዱስ ታሪክ ትረካ ይህን ይመስላል። በቀጣይ በሌላ የመጽሐፍ ቅዱስ ታሪክ ትረካ እስክንገናኝ ሰላም ቆዩን።